ተመልካቾቻችን በጠዋት ወጥቼ ያገኘሁት ሰላም የሚገርም ነው። ሐይቅ እያየሁ እንደዚህ ምናምን ሩጫ ረ አስቤውም አለ። የሚገርም ኤክስፔሪያንስ ነው ያደረጉት። እዛጋ ዘት አለ፣ በዚህጋ ውሃ አለ፣ በዛጋ ንባለ በጣም ብዙ ነገር ነው ያለውና ሰው በጣም የሚገርም ቀን አብረን እናሳልፋለን። ቤቱ እራሷ ያም በና እግዚአብሔር ነው ይሄን ነገር የፈጸመው፣ እኛ አይደለም። ከዚህ ድንቅ ቦታ ጀርባ ያለውን ሰው አብራችሁኝ በመፈለግ ታግዙኝ ዘንድ የማራኪ ቤተሰቦች ጋብዛለሁ። እስኪ ምንድን ነው ያነሳሰው እዚህ ቦታ ላይ ይሄን የሚያምር ነገር እንዴት ሊሰራ ቻለ የሚለውን ነገር አብረን እናያለን። በጣም ሰፊ ነው እና የት ብለን ከየት እንደምንፈልገው ማለት

አሁን ወደ 18 አይነት የጓሮ አትክልት አለ። ያው ከዚህ ኪችኑ እዚህ ነው መጥተው ይቆርጣሉ፣ ይዘ ይገባል። አው እዚሁ ነው ቡላ ምናምን ቆጮ፣ አው ኤቭሪቲንግ እዚሁ ነው። ብዙ ነገር ነው ከዚህ ሊታገኘው። ግን ደሞ ኤቭሪቲንግ ሁሉም ነገር እዚህ ነው ያያየውና እዚህ ትክክለኛውን ኦርጋኒክ የሆነ ጣም ለማጣጣም የሚመጣበት ቤት ይመስለኛል። ትክለኛው ነው። ቦታውን እንገራቸው። እስካሁን አልነገርኳቸውም። ገምቱ የት እንደሆነ እያልኩ ነበር፣ ጻፉ እያልኳቸው ነበር። ግምትና በትክክል ከገመታችሁ ያው እንግዲህ እንጋብዛችኋለን። የት ነው ያለ ነው። የምቾትና የጥራት ልክ የሆኑ ሶፋዎችን በማይታመን ዋጋ ከሶፋ ዞን። የምግብ ፍላጎት ሆን የሚቀሰቅሱ ጠረጴዛና ወንበሮቻችንን በፍጹም አይተዋ ያልፏቸው። በነገራችን ላይ የሶፋ ዞን ሶፋዎች የስቱዲዮችንም ምቾትና ድምቀቶችም ናቸው። ሶፋ ዞኖች በፊጋ ቡልቡላ አያት ትልዩ ድምፅና ወሰን ይገኛሉ። ደውሎ ይዘዙ ይደሰቱባቸዋል። አሁን ያለነው በጉራጌ ዞን በጉመር ወረዳ በአረግ ከተማ ላይ ነው የምንገኘው። ሙሉ ወርቅ ሪዞርት ይባላል። ምን ያህል ጊዜ ሆነው አገልግሎት ከጀመረ? ሁለት አመት እያለፈው ነው። ወደ ስቱዲዮ አትጠጋ ነው። አዎ፣ ግን የሚገርመው ተፈጥሮ እንዴት ማለት እንዴት ታሰበ። ግን እዚህ ጋር ራሱ ይህን ነገር መስራት መጀመሪያ ሀሳቡ አንድ ፕሮግራም ነበረን። ደስ አለኝ ሆቴልና ቤተሰብ። እሺ፣ እዛ ላይ አጎታችን ልጅ እንደው እንደዚህ ሪዞርት ቢኖር ኖሮ የሚል ሐሳብ ተናግራ ነበር። እሺ ከዛ በፊትም ደግሞ እዛ ጋር ፈረሶች ያሉበት ቦታ ላይ ሙሽራዎች ፎቶ ይነሳሉ፣ እና አኒሞን ምናምን ፎቶ፣ የመስክ ፎቶ። ስለዚህ ያ አማራጭ አልነበረም፣ እና እንደዚህ ሪዞርት ብሰራ ብዬ ሐሳቡ ከዛ ነው የተነሳው። ይሄን እንደምታየው very huge project ነው በጣም ያው እንግዲህ ሀሳቡን ይዤ ስነሳ ብዙ ሀሳቦች ከቤተሰብም ከወዳጅም ከዘመድም መጥቷል፣ እና አንዱ እንግዲህ አለኝ አዲስ አበባ ላይ ሶስት አራት ሆነን ወንድማማቾች ሆነን እዛ ሆነን የከበደን ነገር ነው የተሰራው። ነው ኢንቨስት የምታደረገውን አዲስ አበባ ላይ የተለያየ ቦታ ላይ የምታደረገው ትክክለኛ ቦታ ሪተርን ታደገኛለ። እዚህ ግን ማን መቶ እንትን ያደርጋል ለመስቀል ወይም ደግሞ ለአረፋ ነው ሰው ይመጣው የሚል ከፍተኛ ጫና ነበረ። የሆነ በዓል ጠብቆ ብቻ በዓመት ሁለቴ ሶስቴ። ግን ያው እኔ ስለምወድ የተፈጥሮ ነገር ወዳለሁ። ያው እንግዲህ ኦርጋኒኮን ነገር ለምን እዚህ ቤቱን ከሰራሁ በኋላ ያው አላደርግም ብዬ ገባሁበት። ግን በጣም ከባድ ነው። ግን አሁን ሳየው ደግሞ ደስተኛ ነኝ፣ በጣም ደስተኛ ነኝ። ምን አስተዋጽኦ አረኩ ብለህ ታስባለህ ሰው ለአካባቢ? በጣም ትልቅ ነገር፣ ትልቅ ነገር ምን አለ እንዳየኸው ስ መጣ ያየው ነገር አለ አንዱ ስነገር ሁ ሳምንታዊ ሪፖርት ይላክልኛል፣ ሳየው በጣም ደስ ሚል በጣም ደስ ይለኛል። አንደኛው ሁለተኛ፣ እንደምታየው ነው ያ በሙሉ ሰው በአንተ ምክንያት ሲዝናና። ይሄ ነገር ባልሰራው ኖሮ ያበሙሉ ሰው አይዝናናም፣ ያበሙሉ ሰው አይገናኝም። አሁን የመገናኛ ድልድይም ነው ምክንያቱም የተለያዩ ወረዳዎች አሉ እንዳያቸው። ስለዚህ ይሄንን ብሎ ሲመጣ አራት ዓመትም አምስት ዓመትም አስር ዓመት ያልተገናኝ ዜጋ ይገናኛል። ስለዚህ በጣም ደስተኛ ናቸው። ምክንያቱም የሆቴል ኢንዱስትሪ የግለሰብ በፍጹም ሆኖ አያውቅም ሕዝብ እናንተን ነ ስለዚህ መገልገያ ነው። በቃ ሰው መጥቶ ጠጥቶ በልቶ ሲወጣ ተጠቅሞ ነው የወጣው። ስለዚህ ብዙ ነገር አትርፊያለሁ ብዬ አስባለሁ። ግን ሳየው አንዳንድ ጊዜ ደከምኩት ድካ አንድ አመት ሁለት አመት አታውቃኝም ነበር ጠቁር ሁሉ ሙሉ ወርቅ ሪዞርት ምን ያህል ጊዜ ሆነው? አገልግሎት ከጀመረ ሁለት ዓመት እያለፈው ነው። ወደ ሶስት እየጠጋ ነው። አይ የጎረመሰ ነው። ምን ምን ይቀረኛል ለማየት? አሁን ለምሳሌ እዚህ ላሞች አሉ፣ የወተት ላሞች አሉ። ላሞቹ ይላል ጉድ ሞርኒንግ። እንዴት አደራችሁ? እንዴት አደራችሁ? ስንት ናቸው? አይቆጠር የሚባል አሁን ኤቭሪቲንግ ወተት እዚሁ ነው፣ እዚሁ ነው። ትኩስ ነዋ፣ ትኩስ ነው። ላግዛት

ጡር ነበረ ለግዛቸው። ይሄኞ ክፍል ነው እዚህ ጋም ሌሎች ላሞች አሉ። ይ መኖሪያ ነው መኖሪያ፣ ባህላዊ መኖሪያ። የከብቶቹ ትንፋሽ ሙቀቱ ምናምን እዚሁ ነው። በጣም ነው የሚያምረው። በጣም ነው የሚያምረው። አሁን የሙሉ ሪዞርት ወደፊት ምንድን ነው ታርጌቱ? ይቻላል ሆኖ በቀጣይ እንደዚህ የጓሮ አትክልትን እያሰፋ እያበዛ ምንም አይነት አርቴፊሻል ነገር ሳያስገባ የሰውን ጤና የጠበቀ ደስተኛ የሆነ እና ያው እንግዲህ ከሰራን ደግሞ ትርፍ እናገኝ ደስ ይለናል። ከዚህ በኋላ ያው እንግዲህ ንብ ለመቁረጥ የሚያደርግበት መጨስነት አለ። ሲያጨስ ይነሳሉ፣ ከዛ ላይ ማሩን ያወጣል። ስለዚህ እንግዲህ ላይቭ ማርን በላ ያለን ተመልካቾች እንደ ቁርስ አግኝታቸዋል። እንግዲህ ወጣ እንደ ማሩ ማይ ጋድ እንዲህ ልግመጥ

ሙሉ ደግሞ አንድ ላይ አጠቃለው ያዘው። አረቅጥ ከተማ አካባቢ የሚገኘው የሙሉ ወርቅ ሪዞርት ይኸው እንዲህ በተንጣለ ለሩም ና ፊት ለፊት ደግሞ ጣም በሚያምር ሀይቅ መንፈሳችሁ ማደስ ትችላላችሁ። እንግዲህ በማንኛውም ሰዓት መምጣት ይቻላል። ምንም ወቅት ሲዝ ምናምን የሚባል ነገር ኤኒ ታይም ይቻላል። ተመልካቾቻችን በጉራጌ ዞን በጉመር ወረዳ በአረቅጥ ከተማ እንገኛለን። እናንተ የት ናችሁ? ታሪካችሁ፣ ስኬታችሁ፣ ስራችሁ የሚታይ ነገር ካላችሁ ያላችሁበት ቦታ ድረስኛ መምጣት እንችላለን። በዚህ ቁጥር ቴሌግራም ላይ ላኩልን። እዚህ ነን በሉን። ማራኪ ወግ ባላችሁበት ድረስ መጥቶ ታሪካችሁን በማራኪ አቀራረብ ለዓለም ሕዝብ ያሳይላችኋል። እዚህ ነን በሉን። የሄድክበትን ርቀት የለፋውን የመጣበትን መንገዶች ምናምን በጣም ብዙዎችን ኢንስፓየር የሚያደርጉ ነገሮች አሉት፣ እና እነሱን ነገሮች ቁጭ ብለን እንጨዋወታቸዋለን። እንደዚህ አይነት ድንቅ ድንቅ ታሪኮች ጀርባ ማራኪው ሁሌም አለ። እናንተም ደግሞ የቤተሰብ የፍቅር የስኬት ታሪኮች ካሏችሁ በዚህ ቁጥር ቴሌግራም ላይ በጽሁፍ ወይም በድምፅ ብትልኩልን እኛ ያላችሁበት ቤታችሁ ድረስ መጠን ታሪካችሁን ማራኪ አድርገን ለዓለም እናስተዋውቀታለን። በጣም አመሰግናለሁ። በድጋሚ እኔም በጣም አመሰግናለሁ። ላስጎበኛችሁን፣ ላሳያችሁን፣ አዳዲስ ነገር ላስሞከራችሁን ነገሮች በሙሉ በጣም ነው የምናመሰግነው። እግዚአብሔር ያክብርልን። እኛ እናመሰግናለን። በጣም ጥሩ አቤል ወርቁ አቤል ወርቁ የት ነው የተወለደው? የት ይመስላል? አትገምተህ። እኔማ እዚሁ እስብቱን እኮ ፈልጉ እያልኩ። አዲስ አበባ ነው፣ አዲስ አበባ ነው የተወለድ ነው ፈረንሳይ ሌጋ ሲሆን፣ ምን አይነት ልጅ ነበር? ልጅነት ያው ቤተሰቦች በንግድ ላይ ስለነበሩ፣ እሺ። እነሱና አሪያ ተከትያ ያለው ብዬ አስባለሁ። አባቴ ጉልቾ ከዚህ አምስት ኪሎ ሜትር ሄደ ጉልቾ ነው የተወለደው። እናቴ ደግሞ አረቅጥ ወደ ላይ ወጥተህ 5 ኪሎ ሜትር። አዎ እዛ ነው የተወለደችው። ከዛ አዲስ አበባ መጥተው ነው እንግዲህ እኔ የቤቱ ሶስተኛ ልጅ ነኝ። አዲስ አበባ መጥተው ንግድ ጀምረው እንግዲህ እኛ የተገኘ ነው። እንግዲህ እኔ አባት በልጅነቱ ነው ከዚህ የወጣው። እሺ። እንግዲህ ከዊ በራ እዛ ብርጭቆ ያጥብ ነበረ። አዎ፣ ዲጄም በማይኖርበት ሰዓት ዲጄም እንደነበረ ይነግረናል። እንዴ! ጣም ቀልጣፋ ነው። እሺ። ጉራጌ ላይ ጭሎ ይባላል። ጭሎ ቀልጣፋ ሰው ጠንካራ ሰው እና ብልህ አስተዋይ አባት ነው። ከዛ ላ ዛ ከሰራ በኋላ ደግሞ ስድስት ኪሎ ደግሞ ገርባ የሚባል ጠጅ ቤት ብር ሊያጥብ ነበረ። ጠጅ ይቀዳ ነበር። በጣም ሰው ይወደዋል። የሰው መውደድ በጣም አለው። ከዛ ላአንድ ጊዜ ጎረቤቱ ይጠፋል። እሱን ፍለጋ እዚህ ገጠር መጥቶ ሲመለስ ባለቤትየው በቃ። ስራህን ውልን አቋርጠናል ትለዋለች። ከንደና በሽማግሌ ጠይቆ ይገባል። ግን ኔክስት ደይም ያ ነገር ሲመጣ በወቅቱ የነበሩት የክቡር ዘበኛ እንግዲህ ታውቀዋለሁ፣ ክቡር ዘበኛ ጃርሜዳ እነሱ በጣም ስለሚወዱት ቀኛ ጠጅ ቤት እንከፍትልሃለን ብለውት አንዱ ወንበር፣ አንዱ የሆነ ነገር አድርገው ምንም አልነበረውም። ወንድሙም ደግሞ ታላቅ ወንድሙም ደግሞ ቢረጋታዎች ይባላል ሱዶ ማር ሰቶት ያን ጠጅ ቤት 1953 ዓ ም 6 ኪሎ ላይ ከፈተ። የእናንተ ጠጅ ቤት 1953 6 ኪሎ አሁንም አለ? ጠጅ ቤቱ አለ፣ ይሰራ ምን? የጠጅ ቤት ወርቁ ጠጅ ቤት ይባላል። ወርቁ ጠጅ ቤት ይሄድን መጎብኘት አለብን። ብዙ ታሪክ ይኖራል እዛ ውስጥ። በጣም በጣም ብዙ ያልተነገሩ ታሪኮች እንደሚኖሩ እርግጠኛ ነኝ። ልክ ነው። እንደው ለመናገር ሳይሆን አሁን ዞር ዞር ብለዚህ ብጠይቅ ስለ አባታችን እድሜ ዘመኑን በቃ ሰዎችን ሲያስተምር ሰዎችን ሲረዳ ነው። አሁን ቅርብ ጊዜ አሁን ዓመቱ እንግዲህ ካለፈ በሰማንያ ስድስት ዓመቱ ነፍሲ ማለት ነው እና ያለፈው። በጣም ጠንካራ ጠንካራ ሰው ነው እና ዘመድ ወዳጅ ነው። በጣም ዘመድ ወዳጅ ነው በሚገርም ሁኔታ። ስለ እናትስ እናታችን እንግዲህ በጣም እንግዳ ተቀባይ ናት። እኛ ቤት መቶ በእንግድነት ያላረፈ የለም ያልተማረ የለም ትዳር ያለያዘ የለም። ስለዚህ በጣም የፍርሆት ይባላል። በጉራገኛ ቻይ ማለት ነው ቻይ እናትናት ሙልነሽ አባት ትባላለች። እንግዲህ እኛም ደርሰን እያመሰገናት ነው እና በጣም ትወድዳለች። ሙሉ ስማቸው አባት ከነ ማዕረጋቸው እስኪ እናቴ ሙልነሽ አባት አጋዝ ወርቁ ስባን ይባላል። አጋዝ ምን ማለት ነው? አጋዝ ማለት የክብር ስም ነው የደግነት የጀግንነት ስም ነው። አሁን ተነስቶ አይሰጥም፣ ዝም ብሎ ማንኛውም አይሰጥም። ስርዓት ወግ አለው እና ይህ ሰውዬ ለፍቷል፣ ደክመዋል። ዛላ እንግዲህ በዛ መሰረት ይሄ ማድረግ ትቷል። ሲሞትም ለቅሶ አዲስ አበባ ቢቀበርም እዚህም ተመሳሳይ ለቅሶ ነው የተደረገው እና የክብር ለቅሶ ነው የተደረገለት ነበረው። ስለዚህ አንተ በእነዚህ ጠንካራ ቤተሰቦች መሃል ስራን እያየህ እያደግክ፣ ሲሰራ እያየህ አንተም እየሞከርክ እየጣርክ ነው። በዛ መንገድ ነው ያለፍከው። ምክንያቱም እኔ ጠጅ ቤት አድጌ አለሁ። ጠጅ ቤት ውስጥ ጠጅ ቤት ውስጥ ቲንክ ከ11 ዓመት ጀምሮ እሱ ጋር አብሬ ያለው ምን ሰራ ነበር። ያው እማራለሁ አያለው ሰዎች ያለውን ስራ ያለው። ከወታደሮች ጋር ነው እንግዲህ ወታደሮች ናቸው። አብዛኛውን እዛ ጠጅ ቤት አካባቢ ነበር። ምክንያቱም የዛ አካባቢ አሁን ክብር ዘበኛ አለ ከንደጋ ደግሞ የኮሪያ ዘማቾች አሉ። አብዛኛውን እዛ አካባቢ ወታደር ነው ወታደር አካባቢ ነው። እና አብዛኛ ደንበኛዎች ደግሞ እነሱ ናቸው። ከእነሱም የወሰድኩት ነገር አለ። የእነሱ ያላቸው ስነ ምግባር፣ አለባበሳቸው፣ ኒት ናቸው። በጣም ደስተኛ ናቸው። ዲሲፕሊን ናቸው። በጣም ይተዘናል። በጣም ይተባበራሉ። እና ከልጅነት ጀምሮ ከእነሱ ጋር ነው ያሳደጉኝ ማለት ነው። እስኪ ወንድሞች እህቶች ስንት ናችሁ? ስንት ሰሆናቸው ያደጋችሁት? እኛ ወደ አስራ ሰባት አንሆን ብለን የምር አስራ ሰባት አካባቢ ነውእነት ይላል አስራ ሰባት ስንተኛ ልጅ ነህ አንተ? ሶስተኛ ከመጀመሪያዎቹ። አዜብ ስንተኛ ልጅ ነች? አዜብ ወርቁ ሁለተኛ። አርቲስት አዜብ ወርቁ ለማያውቁ ያው፣ ምን አይነት ልጆች ስለ አንባቢ በልጅነቷ ጀምር ታነብ ነበር፣ በጣም ታነብ ነበረ፣ መጽሐፍ ትዋስ ነበረ፣ በጣም ትከራከር ነበረ፣ ዲቤት ታደርግ ነበር። አንባቢ ናት፣ እንደ ህትስ፣ እንደ ስራ አጠቃላይ። እንግዲህ አጀት ተብላለች። አጀት ማለት የሴት ማህረግ ስም ነው ነው በወንድ አሁን አጋዝ እንደሚባለው ሰብሳቢ ማለት ዋቂ አስተዋይ እንደዚህ እንደዚህ ነገሮች ይገልጻል ትምህርትስ ትምህርት እንግዲህ እስከ አስራ ሁለት ተምሬያለሁ ዋ በግሌም ደግሞ የማኔጅመንት ትምህርት ተምሬያለሁ በግሌም የማታ ትምህርት መጀመሪያ ወደ ስራ የገባው እንዴት ነው? መቼ ነው? አይ ቲንክ በልጅነት ይመስለኝ። አዎ በልጅነት ነው የገባሁት ስራ በልጅነት ይገብቻለሁ ወደ ስራ። ምክንያቱም ጠጅ ቤት ውስጥ ስታደርግ የተወሰነ የተወሰነ ኃላፊነት ትወስዳለህ። አዎ። ከዛ ደግሞ በስፖርት ውስጥ ነው። ምክንያቱም ወታደራሉ ብያለሁ። ዛ ወታደሮች አብዛኛው ስፖርተኞች ናቸው የሰራ ፐርሰንቶቹ ከነሱም እንግዲህ እንቅስቃሴ ስፖርት ነበረ። ማርሻል አርት ውስጥም ነበርኩ። ማርሻል አርት ውስጥ ነበርክ? አዎ፣ ማርሻል አርት ውስጥ ነበርኩ። የመጀመሪያው ፓርክ ማርሻል ኮሪያዊ እዚህ ልደት አካባቢ ሲከፍት መቶ ታዋቂ ሁ እንግዲህ አሁን አሉ የሚባሉት ከተማ ውስጥ እና አዲስ ቴኳንዶ አሁን ትምህርት ያላቸው እነሱ እነሱ ባሉበት ላይ ገብቼ ጆይን አድርጌ ከፍዬ ትላርጌ ያለው ግን በራሴ እንቅስቃሴ ስለማድረግ ስለነበረ ከወር በኋላ ክፍያ እንዳትከፍል ነው የተባልኩት። ምክንያቱም በወቅቱ ውድ ነው አራት መቶ ብር አካባቢ መሰለኝ ካል ሰዓቱ የሚከፈለው በጣም ውድ ነው። እንግዲህ ሰማኒያዎቹ መጨረሻ አካባቢ ማለት ነው ልጅም ነኝ እንግዲህ በዛ መሰረት ተወዳዳሪም ነበርኩኝ፣ ፓርክ ማርሻል ወክዬ። ግን ያጉራጌ ደስ የሚል ያለ አትለፋማ፣ ምክንያቱም ውጤት ማምጣት አለብ። በዛ ነገር ኢንካም መኖር አለበት። አልፋ ግን ገቢ መኖር አለበት። ዛሬ ለምን በግል ያልሰራም ብዬ እዛ ኋላ እንግዲህ በግል ሻራተን አዲስ የመጀመሪያዎቹ ውስጥ የባውንሰር ነበርኩኝ። ምንድን ነው ባውንሰር? ባውንሰር ማለት ዘፋኞች የመጡበት ሰዓት ካስታወስክ እንደሆነ እነ አርኬሊ እነ ማክስ ፕሪስ ዘፋኞች የመጡ ጊዜ መጀመሪያ ሁለት ሺህ ሲባል እኛ ወደ ሰባት ስምንት ልጆች ነበር መጀመር ንትን ያደረግነው። ከዛ በኋላ ከተማ ውስጥ ያሉ ጎበዝ ጎበዝ ሊቢልደሮች ጁዌን አድርገው ሰርተናል። አንድ ሶስት ዓመት ምናምን እዛም ሻራተን ሰርቻለሁ። ከዛ ለወጥቼ ነው እንግዲህ ከዛ በኋላ ተውከው። ከዛ ወጥቼ ደግሞ የሴኪሪቲ ሰርቪስ ሴኪሪቲ ውስጥ ገባ። እንግዲህ አንደኛ ጃርሜዲያ ሴኪሪቲ ነው፣ ወታደሩ ሴኪሪቲ ነው። ለስተምር ከእንደገና ስፖርቱ ራሱ ሴኪሪቲ ነው፣ ሻራተን ራሱ ሴኪሪቲ ነው። ስለዚህ ለምን ፕራይቬት ሴኩሪቲው ላይ አልሰራም ብዬ፣ 201 ጀምሮ 16 ዓመት ሴኩሪቲ ካምፓኒ። እሱ ነው የወለደው ሪዞርት ነው የወለደው። ይሄ ነው የምቾትና የጥራት ልክ የሆኑ ሶፋዎችን በማይታመን ዋጋ ከሶፋ ዞን ጋች የምግብ ፍላጎትን የሚቀሰቅሱ ጠረጴዛና ወንበሮቻችንን በፍጹም አይተው ያልፏቸው። በነገራችን ላይ የሶፋ ዞን ሶፋዎች የስቱዲዮአችንም ምቾትና ድምቀቶችም ናቸው። ሶፋ ዞኖች በፊጋ ቡልቡላ አያት ትልዩ ድምትና ወሰን ይገኛሉ። ደውሎ ይዘዙ ይደሰቱባቸዋል። በተለያየ መንገድ ለስራ ለሕይወት ወይ በትሬኒንግ በተለያየ መንገድ ወደ ውጭ ሀገራት ምናምን ሲያዩ እንቅስቃሴ እንግዲህ ህጅ አለው አሜሪካ ህጅ አለው ለማየት እድሉን አግኝቻለሁ። የሴኪዩሪቲ እንትኖችን አይቻለሁ። አውሮፓ ሄጃለሁ፣ ፈረንሳይ ሄጃለሁ፣ ዱባይ ሄጃለሁ። በሄድኩ ጊዜ እንትን አደርጋለሁ። እንደውም አሁን የመጨረሻ የሄድኩኝ ጊዜ ላይሰንስ ፕሮሰስ አድርጌ ነው የመጣሁት። ዱባይ እዛ ለመክፈት እዛ ለመስራት የሴኪዩሪቲ ፕሮሰስ አድርጌ ነው የመጣሁት። እና እንግዲህ ከእግዚአብሔር ጋር የሚቀጥለው አመት የሆነ ነገር እዛ ይኖረኛል ብዬ አስባለሁ፣ ሰራለሁ ብዬ አስባለሁ። ቀጣይ ፕሮግራማችን እዛ ነው። እግዚአብሔር ይፍቀድ። አሜን፣ እግዚአብሔር ይፍቀድ። ቆንጆ ቡና ነው። ንኪዩ ሰው ለቀጥታ መጀመሪያ ጀመርከው ይሄኛውን ነው። ሀሳቡም አልነበረኝ ግን ይህም በሙሉ ነገር በእኔ ምክንያት ያደረገው እግዚአብሔር። ምክንያቱም አባቴ ደክመዋል፣ እናቴም በተመሳሳይ ደክመዋል። እስኪ የነሱን በዚህ መልኩ እንዲታይ ላድርግ ብሎ ፈጣሪ ይመስለኛል። ጥሩ ስለ ወርክ ካልቸር ንገረኝ እስኪ አንተ የስራ ባህል። ጠዋት መነሳት በጣም 11 ሰዓት ነው ምነሳው ሰዓት በጠዋት መነሳት አለብህ። ትሬኒንግ መሳት ያለብህ ጊዜ ትሬኒንግ መሳት አለብህ። ማንበብ ካለብህ ማንበብ አለብህ። በጠዋት ወደ ቢሮ መግባት አለብህ። በጠዋት ስሰራ ብዙ ነገር ታቀላል እና በጊዜም ደግሞ ወደ ቤት መግባት አለብህ፣ ማድረግ አለብህ። አሁን ቤተሰብ ምን ይላሉ አሁን ላይ ሲያዩት? በጣም አባቴ ይመርቆኛል። በጣም በጣም በህይወቴ ያለ ይህን በማየት ያለ ሲመረቅም ነበረ እሱ፣ ለሱ ልዩ ትርጉም አለው። የተወለደበት ያደገበት፣ የለፋበት፣ የወጣበት ምክንያቱም ን ያስታውሳለሁ። ለአዲስ አበባ ገብቶ ለቅሶ ይኖራል የጉራጌ ባህል ለቅሶ ካለ ትመጣለ። መጣ አለ ቀብሮ ሄደ። ገና ቤት ሲገባ አስታውሳለሁ፣ ስልክ ተደውሎ በጠዋት የመጡበት ጊዜ ነበር ድጋሚ አስር ቀን ሊመላለስ ይችላሉ። በጣም ይከባበራሉ። በጣም ይደማመጣሉ። ስለዚህ ያ የደፋበት የደከመበት ማህበረሰብ ጋር ይሄ እንዴት ያምናል ያምን አይችል ይምኳላ ምንብኩ ስለዚህ በጣም እናቴም ደስተኛ ናት። ወንድሞቼ የቤቶችም ደስተኛ ሁሉም ሰው ደስተኛ ነው። የነሱ ነው ይኳራለው እኔ ሁ እንዳየው ዚ ጥሩ ወደ ስራ ህይወትን መልስና ለመጀመሪያ ጊዜ ስራ ሰርተህ ብር ያገኘኸው ምስ የመጀመሪያ ጊዜ እንደሆነ አሁን አላስታውሰውም፣ ግን ጠጅ ቤት ብዙ ብር አገኝ ነበር። ጠጅ ቤት አላጠራቀምኩም እንጂ ብዙ ብር ምናምን። አይ ስራለሁ፣ ስራ ተሰጥቶኛል፣ ስራ አገኛለሁ ያለኝ መቅዳት ወይ ነገር። አሁን ለምሳሌ ሎተሪ ነበረ፣ ሎተሪ ቢዝነስ ነበረ፣ ጠጅ ቤት ውስጥ ውስጥ ሳሙና ቢዝነስ ነበረ። ስለዚህ ይሰራሉ ለእኔ ይከፈለኛል ማለት ነው። የሚሰሩ ሰዎች ለእኔ ይከፈለኛል፣ ብዙ ብር አገኝ ነበር። ቆጣቢ አልነበርክም። እንደ አባቴ ቸር ነበርኩ። አሁን ትንሽ ስለያስ ሰራት አሁን ገንዘብ አጠቃቀም አሁን ገንዘብ አጠቃቀም ሲሪየስ መሆን ያለበት ላይ መሆን አደርጋለሁ። መሆን ያለበት አላደርግም። ልብ ላይ መቶ ለሚነግር ነገር ታደርጋለህ። በስሜት ሲሆን ጤናማ ይሆናል። ተስፋ ቆርጥ በዚህ ስራ እንዳጠቃላይ በፍጹም አላውቅም፣ ትዝ ብሎኝ አያውቅም። አይኖ ቻሌንጅ አለ እኮ ብዙ፣ ግን እምነት ካለ የሚጠብቅ ፈጣሪ ካለ ሁሉም ትርፍ ስለሆነ ማለት ነው። እሱ ላይ ጠንክረብ የያዝ ነው። እሱን ማትቸገር እንጂ ብዙ ሺ ሰራተኛ ነው የምናስተዳድረው። ወደ አምስት ሺ ሰራተኛ አካባቢ ነው የምናስተዳድረው። አዲስ በመላው ሀገር ነው፣ ቻሌንጅ አለ በሁሉም ክልሎች ያው እንሰራለን ግን ያው ቻሌንጅ አለ። ያው ቻሌንጅ እንቅፋት ትንሽዬ ናት፣ ስለዚህ እናልፈዋለን። አንተ ሁሉ ጊዜ መማረጋም ትክክለኛ ነገር አካሄድ ማሳመር ብቻ በእግዚአብሔር መንገድ መሄድ ነው። ቻሌንጅ እንዴት ነው ማኔጅ የምታደርገው? አንተ ቻሌንጅ ፌስ ሲያደርግ ሲገጥም ምን ነው የምታደርገው? ስፖርት ጠዋት ተነስቶ መሮጥ። ለቻሌንጅ ሌላ ቻሌንጅ ሀሳብ ይመጣል። ጥሩ ሀሳቦች ይመጣሉ። በቃ ሀሳብ በሀሳብ ይቀየራላ። የተቃጠለው ሀሳብ ይወጣል። ንጹህ ሀሳብ ይመጣል። ብራይትነስ ይመጣል። ስፖርት ቁጥቁሙ ጽኗል። የደም ዝውውር ይስተካከላል፣ ኦክሲጂን ይስተካከላል፣ ቶክሲድ ነገር ይወጣል። ስለዚህ እኔ ስትሮንግም ያደርጋል። እንደዚህ ነገር የታመቀ ነገር ሲኖር ይበልጥ እሱ ያግዛል፣ መቶ ፐርሰንት። ስፖርተኞቹም ሊናገሩ ይችላሉ። አሁን አትሌቶች ብዙ ጊዜ ዚያር ስማይል ናቸዋል፣ ለምን ይመስላል? ምንም ቦሪንግ ነገር የላቸው፣ መሳቅ መጫወት ምናምን ነው። ለምን ምንም አይነት ውስጣቸው ቶክሲድ ነገር የለም። እና እዚህ ስትመጣ ሌሎችም ከምታደርጋቸው አክቲቪቲዎች ውስጥ ለምሳሌ ያላየነው ያልነገርከን አብዛኛው አትክልት ጋር ነው። ዞሬ ማየው ሌላ ግቢውንም አያለው። ንጽህና ምን ይመስላል፣ አያያዙ ምን ይመስላል። እሩሞቹን ዞሬ ያለ ከመኪና እንዶሮክ ያን አርጌ ጨርሼ ነው። የሰፈሪ ጀግና በየሰፈሩ ብዙ ያልተነገረ ያልተወራላቸው ሀገር የማያውቃቸው ግን ለማህበረሰቡ የዋሉ የመከሩ የዘከሩ ትውልድን ያነጹ በእያንዳንዳችሁ ሰፈር ውስጥ ትልቅ ጀግኖች አሉ። የእርስዎ የሰፈሩ ጀግና ማን ነው? አሁኑኑ ቴሌግራም ላይ ጠቁሙ በዚህ ቁጥር የሰፈሬ ጀግና ብላችሁ ጻፉልን። እኛ እዛው ሰፈር ድረስ መተን የሰፈራችሁ ጀግና ለዓለም እናስተዋውቃለን። በማራኪ ወቅ የሰፈሬ ጀግና ብለን መተናል። ላኩልን ጀግናችሁ እ ስለዚህ ወደ አሳው መሄድ እንችላለን ማለት አሳ ምን አሳ እንጠምዳለን ጀልባ አለ የምር ዛ ለውነት ሪል ላይፍ ላይቭ እንደዚህ አወጥተነው ከዛ በኋላ ጠብሰህ ታበላናለህ ማለት ማን እኔ ጠብሰው አንተ አሁን ቻችን አሳውን እናጠምደው እዛ ጋ ነው። ይታያቸዋል አለ እሱ ጋ ነው እናጠምደው። እየጠበቀ ነው። ሲስተም ነው ጉልበት ከነዚህ አይነት ድንቅ ድንቅ ታሪኮች ጀርባ ማራኪው ሁሌ ለ ከናንተ የሚጠበቀው ማራኪው ግን ሰብስክራይብ ማድረግ ብቻ ነው። ሰብስክራይብ አድርጉ። እኛ ምርጥ ምርጡ ለናንተ ሁሌ እናቀርብላችኋለን። ስ ጀግናው በድል ተመልሷል ይላል አረቀን ሀይቅን በድል አጠናቀን ተመልሰን እነዚህን ሁለት ትልልቅ አሳዎች ለማራኪው ተመልካቾች ስጦታ ይዘን መተናል። ተቀበሉን። የምቾትና የጥራት ልክ የሆኑ ሶፋዎችን በማይታመን ዋጋ ከሶፋ ዞን ጋችሁ። የምግብ ፍላጎትን የሚቀሰቅሱ ጠረጴዛና ወንበሮቻችንን በፍጹም አይተው ያልፏቸው። በነገራችን ላይ የሶፋ ዞን ሶፋዎች የስቱዲዮችንም ምቾትና ድምቀቶችም ናቸው። ሶፋ ዞኖች በፊጋ ቡልቡላ አያት ትልዩ ድምትና ወሰን ይገኛሉ። ደውሎ ይዘዙ ይደሰቱባቸዋል። ተመልካቾች እንግዲህ በጉራጌ ዞን በጉመር ወረዳ አረቅት ከተማ ሙሉወርቅ ሪዞርት የነበረን ቆይታ ይህን ይመስላል። በቆይታችን እኛ በጣም እጅጉን ደስ ብሎናል። እናንተም ደግሞ ከኛ ጋር ደስ እንደተሰኛችሁ እያንዳንዱ ነገር አብራችሁ ከኛ ጋር እያሸታችሁ እየቀመሳችሁ እያጣጣማችሁ ሁሉ ነገር ከኛ ጋር እንደነበራችሁና ደስ እንደተሰኛችሁ በቆይታችን ተስፋ እናደርጋለን እንግዲህ 225 ኪሎ ሜትር ገደማ ነው አይደለ? 225 ኪሎ ሜትር ገደማ ነው። በወልቂጤ እንደዚሁም በሆሳና መሀል አካባቢ ትገኛለች አረቀት። ከዛ በቃ ይኸው አስፓልት ዳር ነው። አረቅት ጋ ስትደርሱ በቃ ሙሉ ወርቅ ሪዞርት ብላችሁ መምጣት ትችላላችሁ። ለስራ ለመደሰት ረፍት ለማድረግ ከቤተሰብ ጋር ብቻ፣ ከፍቅረኛ ጋር እንደዚሁ በጀርባም ጭምር የተንሸራሸራችሁ ምርጥ ቆይታን የምታደርጉበት ነው። በዚህ ቁጥር ደውላችሁ እነሱ ጋር ሆቴል ቡክ ማድረግ ትችላላችሁ። የምትፈልጉትንም ሰርቪስ መጠየቅ ትችላላችሁ። አብራችሁን ስለነበራችሁ በድጋሚ እናመሰግናለን። ይመቻችሁ፣ እኛ ተመችቶናል። የምቾትና የጥራት ልክ የሆኑ ሶፋዎችን በማይታመን ዋጋ ከሶፋ ዞን ጋችሁ የምግብ ፍላጎትን የሚቀሰቅሱ ጠረጴዛና ወንበሮቻችንን በፍጹም አይተው ያልፏቸው። በነገራችን ላይ የሶፋ ዞን ሶፋዎች የስቱዲዮችንም ምቾትና ድምቀቶችም ናቸው። ሶፋ ዞኖች በፊጋ ቡልቡላ አያት ትልዩ ድምትና ወሰን ይገኛሉ። ደውሎ ይዘዙ ይደሰቱባቸዋል።